አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበረችው የቻናሌ የቤተሰቦች የዙዙ ኦፊሻል ቤተሰቦች እንዴት ናቸው? ሰላም ናቸው አለን። አልሐምዱሊላህ እናንተስ እንዴት ናችሁ? በያላችሁበት አላህ ይጠብቃችሁ መልካሙን እንተመኝላችሁ እና አለን አልሐምዱ ሊላህ። ዛሬ በአዲስ ቪዲዮ መጥቼ ላችኋለሁ። ቪዲዮ እንኳ ሰርቼ አላውቅም። ያው በመጀመሪያም እንደመሆኔ ብዙ የሚያስፈልጉ ነገር ስላሉ ዩቱብ ለመስራት ያን ስላላስተካከልኩ ቪዲዮ መስራት አልቻልኩም። ለዛ ነው። አዳዲስ ቆንጆ ቆንጆ ቪዲዮዎችን እለቃላችኋለሁ ኢንሻአላህ በአላህ ፍቃድ ማለት ነው። እና እናንተም ላይክ፣ ሼር፣ ሰብስክራብ እያደረጋችሁ እንደምታበረታቱኝ ተስፋለኝ። እስካሁንም ስለምታበረታቱኝ አመሰግናለሁ። ቲንክ ዩ። እና እኛ አይዲያ የለንም። በራሳችን አይዲያ ስለሆነ የምንሰራው ብዙም ተከታይ ላይ ኖርን ይችላል። ሚሻላ ደግሞ ለወደፊት ሊኖርን ይችላል ጠንክረን ከሰራን ከበረታን ኢንሻላህ ከሁሉም እንበልጣለን በአላህ ፍቃድ ማለት ነው። እና የመዳም ቅመሞችን የሚያበረታታ ሰው የለም። ያው ብዙ ቆንጆ ቪዲዮ ስለማይሰሩ ቆንጆ ማለቴ እንግዲህ ፍቅር ፍቅር ነገር ነው የሚወዱት የሚዲያ ሰዎች፣ የሚያስቅ ነገር፣ የሚያዝናና፣ የፍቅር ምናምን እንደዛ ነው የሚፈልጉት። ትምህርታዊ ነገር ራሱ ብዙ እይታ አይኖረውም። እና ይሄንንም እንድታስተካክሉ ሁሉንም ሰው ማበረታታት አይከፋም። ፌመስ የሆነችውም ብቻ ነው የምታበረታቱት እናንተ። ደህና ደህና ቦታ ሄዳችሁ ፍቅር ያ በእስልምና እንደምናውቀው ፍቅር የሚባል ነገር የለም ባለትዳር ባልና ሚስት ካልሆነ ፍቅረኛዬ ከሌ ፍቅረኛ ከሌ ፍቅረኛዬ ከሌ ያፈቀረ ከሌ እንደዚህ የሚባል ነገር በእስልምናም እንደማይፈቀድ ታውቃላችሁ። እናንተ ግን የምታበረታቱት እንደዚህ አይነት ቦታ ነው። በጣም ይገርመኛል ማለት ነው። ሁሌም ኮሜንት ማንበብ በጣም ነው የምወደው። ኮሜንት አነባለሁኝ። ኮሜንት ላይ ያለው ብዙ ቦታ ከመምከር ይልቅ በርቱ ነው የምትሉት ማለት ነው። ፍቅር ብለው ከሀጅ ነብዬ ወንድ ጋር ሲተሻሹ ሲተቃቀፉ ፍቅር ፍቅር ሲሉ ማለት ነው። መምከር ነበር ያለባቸው። አንድ እኔ ማለት ነው አንድ ነገር ካጠፋ የምትወደኝ እህቴም እህት ሙስሊም እህቴ ማለት ነው ለእኔ የምታስብልኝ ከሆነ እንደዚህ አይነት ነገር አቁሚ። በትዳር ቢጣመሩ ምርጥ ነው። ማንም ሰው በትዳር ቢጣመር ደስ ይላል። እንግዳ እንደዚህ ሚዲያ ላይ ለዩቲዩብ ለብር ብለው የሚጨመላለቁት በጣም ነው የሚያስጠላው። የሚገርመኝ ደግሞ የተመልካቾች በርቱ በርቱ በርቱ ተጣመሩ፣ አብራችሁ ኑ፣ አብራችሁ ስሩ፣ አብራችሁ ሁኑ። እንደዚህ ከምትሉ ልቅ ለምን ኒካ ቢተሳሰሩ ቢጋቡ። መጋባት የሚፈልግ ማለት ነው ደግሞ ሌላ የተሻለ ስራ ሊሰሩ ይችላሉ። ይሄ ብቻ የለም ስራ አነሱ ከላሳ አንድ ሰው በፍቅር በፍቅረኛና ስላሉ ስለፈመሱ ማንኛውም ሰው እንደዛ ነው መስራት የሚፈልገው። እና ሙስሊም እህቶቼ ከእንደዚህ አይነት ነገር ተወገዱ ነው የሚላችሁ። ብር ምንም አይደለም። አላህ ርዝቅሽን በፈለገበት ቦታ ሊከፍትልሽ ከፍትልሽ ይችላል። አላህ ሌላ ርዝቅሽ ይችላል፣ ባላሰሺው ነገር ማለት ነው ሳት ለፊ እና ፍቅር ብላችሁ ከአጅነቢ ወንድ ጋር እየተጋፋችሁ የምታገኙትም ገንዘብ ራሱ እንደዚህ የሚበረክት አይመስልኝም። አልተፈቀደማ። አንደኛ ሴት ልጅ ሚዲያ መውጣቱ ራሱ እየተከለከለ ወጣን እንበል። ሁለተኛ ደግሞ ሌላ ስህተት፣ ከወንድ ጋር እየተጋፋን ለእይታ ብለን ለገንዘብ ብለን ገንዘብ ጠፊ ነው። ገንዘብ ይገኛልም ይጠፋልም። ማንኛውም ሰው ከገንዘብ ጋር አላደገም። እርዝቁን አላህ እኛ ስንወለድ ነው እርዝቃችን አብሮ እየተወለደው ማለት ነው፣ አብሮ ነው የተፈጠረው። ስለዚህ እኛ መጥፎ ነገር ባናረግ ባይ ነኝ። እና ብዙ ሚዲያ ላይ የማያቸው ነገር የሚያስጠሉ ናቸው። ለምሳሌ አሁን ፈኪ ና አሁኑ ነባ ትላላችሁ እነ ፈኪ አሁን ወይም መጋባት አለባቸው። እንደዚህ ከሆነ ማለት ነው። አማማሻላ ማሻላ በፊት መጀመሪያ ስትመጣ ጎበዝ ነበረች። አተ ከወንዶቹም ጋር አትነካከል ነበር። አሁን ላይ ግን የበለጠ ሁላቸውም ተበላሽቷል። ብዙ ሙስሊም እህቶቻችን ሶፊ፣ ብዙ ብዙ በጣም ጎበዝ ነበረ እየሰሩ ነበር። አሁን ላይ ግን ሱብሃንአላህ በጣም ደባሪ ነው። ወላሂ በጣም ነው የሚደብረው አንዲት ሙስሊም እህት ላይ የማይጠበቅ ነገር እያደረጋቸው ሙስሊም እህቶቻችንን አታሰድቡ፣ እስልምናችንን አታሰድቡ። ፕሊስ፣ ፕሊስ። ወላሂ ብዙም ተመልካቾች አሏችሁ። ለምን ገበያ አይሆንም? ለምን እየሻ አይሆንም? ለምን አሰሩ። አላህ ጋር የማይነካካ ሀራም ጋር የማይሆን ነገር ወይም ደግሞ አግብታችሁ ከባሎቻችሁ ጋር መስራት ቪዲዮ ማለት ነው። ልጆች ወልዳችሁ አግብታችሁ ከቤተሰቦቻችሁ ጋር ብትሰሩ ብዙ ዩቱበሮች አሉ። አሁነው ለምሳሌ ወደ ከሚስቶቻቸው ማሻላ ጎበዝ ጎበዝ ዩቱበሮች አሉ። ስለማንም ስለምንም የማይወሩ እንደዚህ ከቤተሰቦቻቸው ጋር የሚሰሩ ጎበዝ ጎበዝ ዩቱበሮችን እያየሁ ነው። እናንተ ግን ወደ አዲስ አበባ የነፈሰው ንፋስ አላህ ያብጃችሁ። አላህ እንሻአላህ ወደ ኸይሮ ይመልሰን ሁላችንን። እኔ ጥሩ ነኝ ማለት ብዬ ሳይሆን ያው ያየሁትየ ከ በጣም ስላስጠላኝ ነው። አላይ መልሳችሁ አላህ ደግሞ የተሻለውን ርስክር ዘቅን ከሚዲያም ለሴት ልጅ ሚዲያ ጥሩ ነው ማለት ሳይሆን ያው ቢያንስ በራሳችን አይዲ አላህን በማያስቆጣ ነገር ሰውነታችን ሰትረን ብንሰራ አሪፍ ነበረ እና ውዶቼ ይህን ነው ምላችሁ። ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ይህን ይመስላል። ያው ስለ ተናይ ስለ ደበረኝ ነው እውነት እኔም ስለ ሰው ማውራት አልፈልግም። እውነት ለመናገር ግን ሙስሊም እህቶቼ እንዲሁ እያየሁ እንትን ከሚል ለምን ያው አንዳንድ ነገር አልናገርም። ሊያዩት የሚችላሉ ቪዲዮውን ካዩት በእኔም ምክንያት ሊቀየሩ ይችላሉ። አላህ የመለሳቸው አላህ የተሻለ ህይወት የስጣቸው። ሴት ልጅ ደግሞ ተከብራ አግብታ በትዳሯ ስትኖር ነው የምታምረው፣ እንደፈለገች ስትሆን ሳይሆን። ከትዳሯ ከባሏ ጋር ብትሰራም ችግር የለውም። ምንም አይደለም እንግዲህ ያው እውነት ጥሩ ነው ማለት አይደለም እኔ ይራሱ ስተት እንደሆነ አቃለው ግን ያው ኑሮ እናሸንፋለን ስራ እንኳን እንሰራበታለን ብዬ ነው እንጂ ብዙም ደስተኛ አይደለም እኔ ለራሴ ሚዲያ ላይ ማለት ነው ግን ይሁን አልহামዱሊላህ ሁሉም ነገር ለበጎ ነው አላህ የተሻለውን ነገር ይምረጥልን ደግሞም እናንተም አበረታቱ፣ የሰዋት ትምረቱ ሙስሊም እህቶቻችሁን አብሶ በሰው ሀገር ያሉትን አበረታቷቸው። ባላ ላይቭ ላይ ነው የሚውሉት ሰብስክራይብ ለማግኘት ምን ለማግኘት እናንተ ገስት ስትሆኑ በአንድ ቀን ትከፍታላችሁ፣ በአንድ ቀን የፈለጋችሁበት ታግ ትደርሳላችሁ። ለምንድን ነው እንደዚህ ሊሆን የቻለው? እናንተን የሚከታተሏችሁ የመዳም ቅመሞች ናቸው። እናንተ እንኳ እናንተ ግን በጣም ስለምትንቋችሁ አትከታተሉ። ስለዚህ እነሱ ዩቱብ እንኳ መስራት ፍላጎት እየኖራቸው የሚከተላቸው ሰው ስለሌለ ተስፋ ይቆርጣሉ። ስለዚህ ተስፋ ቆርጠው ይተዋሉ እና ውዶቼ እባካችሁ እንደዚህ አታድርጉ። የመዳም ቅመሞችንም አበረታቷቸው የምር እነሱ ከሁሉም ጎበዝ ጎበዞች ናቸው። ምስኪኖችን የሚረዱ እነሱ ናቸው። ሰብስክራይብ አድርጉ ብላችሁ ብትለም እናንተ ራሱ ታውቃላችሁ። የመዳም ቅመሞች ምንም የምነግራችሁ ነገር የለኝም እና አበረታቱን በጠቅላላ ማለት ነው። እና የዛሬው ቪዲዮ ይሄን ይመስላል። ስህተት ካለኝ ስህተቴን አስተካክላለሁ፣ በኮሜንት አሳውቁኝ።